አይነት ሴት ጋር ፍቅር ይቅርብህ። እውነቴን ነው የምልህ፣ የቱንም ያህል ቆንጆ፣ የቱንም ያህል ውብ ብትሆን፣ ብትወዳትም ብታፈቅራትም ጥሩ ሴት ናት እኮ እየተባለ የሚነገርላት ብትሆንም፣ እነዚህን ቀጥሎ የምነግርህን ነገሮች ካየኸባት ይቅርብህ። እንዴ ናፊዳር ምን እያለች ነው ዛሬ እያላችሁ ነው አደለ? እስከ መጨረሻው ተከታተሉኝ። በፍጹም በፍጹም ፍቅር መጀመሪያ የሌለበት ሴት ምን አይነት እንደሆነች በግልጽ አንድ በአንድ እነግራችኋለሁ። ከናንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት በዚህ የዩቲዩብ ቻናል የእኛን የሴቶች ባህሪ፣ ሚስጥሮቻችንን እያመጣው ነግራችኋለሁ። ጤናማ፣ ስኬታማ የሆነ የፍቅር ግንኙነት እንዲኖረን ለማድረግ እንሰራለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የኔ ውድ ቤተሰቦችን ጊዜም ስለምትከታተሉኝ ለምትሰጡኝ ሀሳብ አስተያየት ቃል የለኝም፣ የእውነት ክበሩልኝ። በጣም ነው ማመሰግናችሁ እና ደግሞ ውዶቼ ቪፒ እናብሩታችሁ ልኝ ከመጀመራችን በፊት ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። እሺ ወደ ዋና ነጥባችን ስንገባ የፍቅር ግንኙነት ላይ መስፈርት ካለን እንዴት ይሆናል? መስፈርታችንን የምታሟላ ስንፈልግ ቆመን ልንቀር ነው ምናምን የሚሉ በሴቶችም በወንዶችም የሚነሱ ሀሳቦች አሉ። መስፈርት ቶታሊ አያስፈልግም በሚለው ነገር ትንሽ ከባድ ነው መስማማት አይደለም። ምክንያቱም ሰዎች ስንሆን የምናስቀምጣቸው ነገሮች ሊኖሩ ይገባል ብዬ አስባለሁ። በጣም የተጋነኑ በጣም የበዙ ነገሮችን ባይሆን ማየት መመዘን ያለብን ነገር አለ። ምክንያቱም እንደ ሎንግራን ይሄ የፍቅር ስሜቱ ብቻ ሳይሆን የሚያኖረን እነዚህ ያስቀመጥናቸው ክራይቴሪያዎችም ጭምር ስለሆኑ ማለት ነው። ስለዚህ የመጀመሪያው ነገር በፍፁም ፍቅረኛ ልታደርጋት እማይገባ ለፍቅር ግንኙነት ስም ሲያልፍም ለትዳር የማትሆን ሴት የበዛ የገንዘብ ፍቅር ያላት ሴት ናት። በወንዶችም በሴቶችም ይሄ የበዛ ኦብሰሽን ይኖራል አይደለ? ገንዘብ ላይም ሌሎች ነገሮች ላይም የበዙ ነገሮች ትክክል አይደሉም። ግን ገንዘብ ላይ ደግሞ ሲመጣ፣ እርግጥ ነው ገንዘብ ሁላችንም እንወዳለን፣ እማይወድ የለም። ግን ሲበዙ የምናደርጋቸው ነገሮች፣ የምንከፍላቸው ነገሮች በጣም የበዙና እንዲህ እንደዚህ የሚደረጋል እንደ እስከምንል ድረስ የሚያደርሱን ይሆናሉ። በጣም የበዛ የተጋነነ አንዳንድ የሚያስደነግጡን ነገሮች ለገንዘብ ብላ የምታደርግ ሴት ገንዘብ በጣም የምትወድ ሴት ከሆነች የማይሆን ነገር ነው። የፍቅር ግንኙነት እንደ ጨዋታ የምታይ ሴት ናት ማለት ነው። ምክንያቱም ገንዘብ እስካስገኘ ድረስ ምንም ነገር ማንኛውንም ነገር ለማድረግ ወደ ኋላ ማትል የማትመለስ ሴት ትሆናለች። ስለዚህ የገንዘብ ፍቅሯ በጣም የበዛ የተጋነነ ኦቨር የሆነ ሴት ከሆነች ይቅርብህ። ሁለተኛ ቤተሰቦቿን የማታከብር ሴት እንግዲህ ክብር በጣም ወሳኝ ነገር ነው አይደለ? አሁን ላይ ባላት ቤተሰብ ውስጥ ለቤተሰቦቿ የሚገባቸውን ክብር የማታይ ሴት ነገ አንተን አግብታ ሚስት ሆና ታከብረኛለች ማለት ዘበት ነው፣ የማይሆን ነገር ነው። በነገራችን ላይ ሰዎችን የምታያቸው የምትመዝኗቸው አሁን ባላቸው ህይወት ነው። አሁን ባላቸው ህይወት፣ ከሰዎች ጋር ባላቸው ግንኙነት ምን አይነት ሰዎች ናቸው፣ መልካም ሰዎች ናቸው፣ ጥሩ ሰዎች ናቸው፣ እንዴት ነው የሚያወሩት፣ እንዴት ነው የሚነጋገሩት ከሰዎች ጋር የሚለውን ነገር በደንብ አርጋችሁ ማየት አለባችሁ እንጂ ከእናንተ ጋር ስላለው ነገር ማስመሰልም ሊሆን ይችላል ይችላል። ድራማም ሊሆን ይችላል። ከእናንተ ጋር የሚያሳዩት አስሎንጋስ የሆነ ጥቅም እስካገኙ ድረስ። ስለዚህ ቤተሰቦቿን ታከብራለች ወይ? ቤተሰቦቿን ማታከብር ዲስሪስፔክት የምታደርግ አንተ ጋር ለመምጣትም ቢሆን ማለት ነው ዲስሪስፔክት የምታደርግ ከሆነ ትክክል አይደለም። እንደዚህ አይነት ሴት ለፍቅርም ለትዳርም አትሆንህም። ምክንያቱም ይሄ ሁሉ ጊዜ የምታውቃቸውን ይሁ ጊዜ አብራቸው የምትኖራቸውን ቤተሰቦቿን ያላከበረች ሴት አንተን ዛሬ አውቃክ ዛሬ ታከብረሃለች ማለት አስቸጋሪ ስለሆነ ማለት ነው። ክብር ለሚገባው ደግሞ ክብር መስጠት አለብን አደለ? ሁላችንም በዙሪያችን ያሉ ሰዎችን ማክበር ይገባናል ይኖርብናል። ሶ ያንን የማታደርግ ሴት መታ አንተን ልታከብር አትችልምና ለፍቅር ግንኙነት አትሆንህም። ይቅርብህ። ሶስተኛ የቀድሞ ፍቅረ

እንዴት መሰላችሁ? ይሄ ነገር ምናልባትም በጣም ተጎድታ ሊሆን ይችላል። ከብሬክ አፕ በኋላ ከቀድሞ ፍቅረኛ ከተለያየች በኋላ በጣም በተጎዳችበት ሰዓት አንተን መተክ ወይም አንተን አግኝታ ሊሆን ይችላል። እንደዚህ አይነት ስሜት ላይ በምንሆንበት ጊዜ ማናችንም ሰዎች ወንዶችም ሴቶችም ማለት ነው የሆነ ሰው እንፈልጋለን። በቃ በዙሪያችን በተለይ ሚወደን ኬር የሚያደርገን ሰው በዙሪያችን ካለ በጣም ነው የሚመቸን፣ እንፈልገዋለን። ምክንያቱም እዛ ጋር ያጣናቸው ብዙ ነገሮች አሉ። እነዛን ነገሮች ለማግኘት ለመርሳት ሁኔታውን እንጠቀም እንመለከትበታለን። ስለዚህ እንደዚህ አይነት ሁኔታ ውስጥ ከገባህ ቆም ብለህ ነገሮችን ማየትና መመርመር ይኖርብሃል። በውስጧ ሌላ ሰው አለ። ያንን ሰው ለመርሳት አንተን እየተጠቀመች ነበር። ከዛ በኋላ እውነተኛ ስሜት ላንተ፣ ትክክለኛ የፍቅር ስሜት ላንተ መኖር አለመኖሩን ሳታረጋግጥ ፍቅረኛ ማድረግ ትንሽ አስቸጋሪ ነው። ጊዜ ያስፈልጋል። ማንኛውም ሰው ጊዜ ያስፈልገዋል። ከእንደዚህ አይነት ሪሌሽንሽፕ ከወጣ በኋላ ማለት ነው። እርግጥ ነው እንደዚህ ሆኖ የሰሩ በጣም ጥቂት የሚባሉ ሪሌሽንሽፖች አሉ። ግን ቆም ብለህ በደንብ ማመዛዘን ያስፈልግሃል፣ ማየት ይኖርብሃል። የቀድሞ የፍቅር ግንኙነቷ ተቋርጦም ያንን ሰው የምታስብ በተለያዩ አጋጣሚዎች ያንን ሰው እንደምታስብና እንዳረሳች ከምታውቃት ሴት ጋር ያንን እርግጠኛ ሆነ ከዛሬ ነገ በሚል ፍቅረኛ ማድረግ ፍቅር ግንኙነት ውስጥ መግባትም ሌላኛው ስህተት ነው። በቃ ጊዜ መስጠት ካለብህ ጊዜ ስጣት። ምክንያቱም በልቧ ሌላ ሰው ኖሮ ከአንተ ጋር በይሉኝታ ወይም በውለታ ምናምን ብትሆንም ምንም ትርጉም የለውም። እውነተኛ ፍቅርን አትሰጥህም። ስለዚህ ከእንደዚህ አይነት ሴት ጋርም ፍቅር ይቅርብህ። አራተኛ ኦቨር ሰልፍ ኮንፊደንስ ያላት ኮንፊደንስ በጣም ወሳኝ ነው፣ በጣም አስፈላጊ ነው። ግን አንዳንዴ በቃ አሁን ላይ በተለይ አንዳንድ ቦታዎች ላይ እያየናቸው ያሉ በጣም የተጋነኑ በጣም የበዙ ኦቨር ሰልፍ ኮንፊደንሶች በሴቶችን በወንዶችም ብዙ ዋጋ ያስከፍሉናል። ያው ፍቅረኛ ልታደርጋት ያሰብካት ሴት በጣም የተጋነነ በጣም የበዛ ኮንፊደንስ ካላት ምንድነው የሚሆነው? ሰው ምን ይለኛል ለሚለው ነገር ያለመጨነቅ። ስህተት እየሰራችም እንኳን ማለት ነው ሰው ያገባው ምን አገባው፣ እኔ እስኮወደድኩት ድረስ እኔን እስካስደሰተኝ ድረስ የሚል አይነት አስተሳሰብን የምታራምድ ነው ማለት ነው የምትሆነው። ስለ ሰው ግድ የላትም። ኮንፊደንሷ በስቶ ስህተት ለመስራትም እንድትጠቀምበት እያደረጋት ነው ማለት ነው። በነገራችን ላይ ኮንፊደንስ ማለት ትክክለኛ ብለን ያሰብነውን ነገር ትክክለኛም የሆነ ከግራም ከቀኝም አመዛዝነን ለማድረግ ድፍረት ማግኘት፣ ራስን ማወቅ፣ ራስን መውደድ፣ ድክመትና ጥንካሬን መለየት ማለት ነው እንጂ የሆኑ ነገሮችንም ለማድረግ በቃ ደፋር መሆን ማለት ኮንፊደንስ ይመስላቸዋል። እና ይሄ ኦቨር ሰልፍ ኮንፊደንስ የምንለው ወደዛ የሚሄድ ነው። እና ኮንፊደንስ አስፈላጊ ነው። እውነት ለመናገር ኮንፊደንስ ከሌላት ሴት ጋርም ኦቨር ሰልፍ ኮንፊደንስ ካላት ሴት ጋርም መሆን በጣም አስቸጋሪ ነው። ባላንስ ያስፈልጋል። በቃ ኮንፊደንስ ለሁላችንም ሰዎች የሚያስፈልግ ነገር ስለሆነ ማለት ነው። አምስተኛ ላይ ደርሰናል። በውድድር ውስጥ ያለች ሴት በቃ ሁል ጊዜም እገሊት የምትባል የሆነች ከእሷ ጋር የምትወዳደር የምትፎካከር ሴት አለች። በቃ ወይ በአይምሯ የሳለቻት ሴት ናት ወይ ሶሻል ሚዲያ ላይ የምታውቃት ሴት ናት ወይ ጓደኛዋ ናት ወይ ድሮ አብረው ተምረዋል ወይ አሁንም የስራ ባልደረቧ ናት። በቃ ብቻ የሆነች ሴት አለች። በቃ ውድድሯና ፉክክሯ ሁሉ ከእሷ ጋር ነው። እገሊት የሆነ ነገር አደረገች፣ እሷ ማድረግ አለባት። እገሊት የሆነ ቦታ ሄደች፣ እሷ መሄድ ትፈልጋለች። እገሊት የሆነ ነገር አደረገች፣ እሷ ከእሷ የተሻለ አድርጋለች ለመታየት ለመገኘት ትሞክራለች። እንግዲህ ይህን ነገር ካስተዋልክ፣ ህይወቷ የውድድር እንደሆነ ካስተዋልክ፣ ሮጠ ነው ማምለጥ ያለብህ ከዚች ሴት እውነት። የፍቅር ግንኙነታችሁም የእገሪትን የፍቅር ግንኙነት ኮፒ ነው ማለት ነው የምታደርገው። የሆነ ቦታ ከሄዱ እሷም እዛ ቦታ እንድትሄዱ በቃ አላደለ፣ እንዴት ልበላችሁ፣ ማያልቅ የሚያሰለች የሚደብር ራሳችሁን እንድትጠሉ የሚያደርግ ውድድር ውስጥ ነው የምታስገባችሁ ማለት ነው። እንደዚህ አይነት ሴት ስለዚህ ይቅርባችሁ ባይ ነኝ። ራሷን እስክታውቅና ወደ ራሷ ተመልሳ ከራሷ ጋር መወዳደር እስክትጀምር ድረስ ይቅርባችሁ ከእንደዚህ አይነት ሴት ጋር። ስድስተኛ ፍሌክሲብል ያልሆነች ደረቅ የምንለው አይነት አለ አይደለ፣ በተለምዶ በቃ ምንም ነገር እንዲህ ነው ብላ ካለች እንደዚህ ነው። ለመቀየር ለመለወጥ የማትፈልግ በቃ አይደለ አንድ ጊዜ ባመነችበት ነገር በቃ በዛ እንዴት ነው ማትለውጥ ማለት ነው። እውነት ለመናገር በሆነ በዓላማ መጽናት፣ በህልም መጽናት፣ ለመልካም ነገሮች የሆነ ቆራጥነት ማሳየት ጥሩ ነገር ነው። ግን እኔ እያልኳቸው ያለው ለዛ ሳይሆን የሆነ ሀሳቦች ላይ ፍሌክሰብል መሆን እኮ አለብን አይደለ። እኔ ራሴ አሁን የራሴን ህይወት መለስ ብዬ ሳየው ማለት ነው ስንት ጊዜ የቀያየርኳቸው ሀሳቦች እንዳሉ በቃ ማለት ይሄ ፍሌክሰብል መሆን ባይቻል ኖሮ በቃ እንዴት እንሆን ነበር? አንማርም እኮ የሆነ ጊዜ የተማርነው ነገር አለ፣ በቃ እሱን ይዘን ስታክ ነበር የምናደርገው። አዲስ ነገር ለመማር ለመለወጥ፣ ራስን ለማሻሻል ሁል ጊዜ ፍሌክሰብል የሆነ ፐርሰናሊቲ ያስፈልገናል። በተለይም ደግሞ የፍቅር ግንኙነት ላይ፣ ከዛም ሲያልፍ ደግሞ ትዳር ላይ እርስ በርስ እየተናበባችሁ እርስ በርስ እየተነጋገራችሁ የምታሻሽሏቸው ነገሮች ብዙ ናቸው። ለዛ ደግሞ ምን አይነት ማይንድሴት ያስፈልጋል? ፍሌክሰብል ሆ የሆነ ማይንድ ሴት ያስፈልገናል። በቃ የሆነ ነገር ትክክል ነው ወይም ትክክል አይደለም፣ እኔን አላስደሰተኝም፣ እኔን አስደብሮኛል፣ እኔን አስከፍቶኛል፣ እኔ እኮ በዚህ መልኩ ነገሮች ሲሆኑ አልወድም የሚባሉ ነገሮችን ተቀብሎ ለማስተካከል ለመለወጥ የሚያስችል በጣም ወሳኝ የሆነ ነገር ነው። እንዴት ብዬ ልግለጽላችሁ ይሄንን? በእውነት እንደዚህ አይነት ማይንድ ሴት ከሌላት እኔ ያልኩት ካልሆነ ብላ ድርቅ የምትል በቃላ እንደዚህ አይነት ሰው በዙሪያቸው ይገጥሟቸዋል ብዬ አስባለሁ፣ ብዙ ስላሉ ማለት በቃ ድርቅ ድርቅ የምትል ከሆነ አይሆንም በቃ ባት ጀምረው ነው የሚሻለ። ይቅርብህ ወይ ይህን ባህሪውን እስክታስተካክል መጠበቅ፣ ካልሆነም ቢቀርብህ ባይነኝ። ሰባተኛ ቸልተኛ ከሆነች ወይም ደግሞ ኃላፊነት የማይሰማት ከሆነ ይህ እንዴት ነው የምትመዝነው ነው። ትዳር ውስጥ ያለው ኃላፊነት ሌላ ነው። አሁን ላይ የሚኖረው ኃላፊነት ሌላ ነው። የፍቅር ግንኙነት ላይ ስትገቡ የሚኖረው ኃላፊነት ደግሞ ሌላ ነው። ይለያያሉ። ግን ደግሞ ባለችበት ሁኔታ ምን አይነት ሰው ናት? ቸልተኛ ናት? ወይም ኃላፊነት የሚሰማት ናት? የሚለውን ነገር ራስህ መመዘን ትችላለ። እንዴት ካልከኝ፣ ሰው አሁን ላይ የሌለው ባህሪ አሁን ላይ ያላዳበረው ነገር በኋላ ላይ ይሄ ምንድን ነው ዝም ብሎ የሚመጣ አይነት ነገር አይደለም። አይደለ? አሁን ላይ ያሉ ነገሮች እያደጉ ምናምን ይሄዳል ይላሉ እንጂ ዝም ብሎ ከመሬት ተነስቶ የሆነ ነገር ሊያዳብር አይችልም። አሁን ላይ ባላት ህይወት ኃላፊነት የማይሰማት ኬርለስ አይነት ከሆነች እርግጥ ነው ቻንስ አለ። ሰው ብዙ ጊዜ ትዳር ላይ ሪሌሽንሽፕ ላይ ሲገባ የሆነ ያህል ራሱን ሼፕ አርጎ ሊለወጥ ይችላል፣ ግን ሬር ነው። እንደዚህ የሚለወጡ ሰዎች በጣም ጥቂት ናቸው። አሁን ላይ ባላት ህይወት በጣም ኬርለስ፣ ኃላፊነት ማትወስድ ኃላፊነት ማይሰማት በቃ እንዴት ልበላችሁ የዓለም ችልተኛ የምትሉት ሰው አለ አይደለ? እንደዛ ከሆነች ትንሽ አስቸጋሪ ነው። ነገሮች ወደ አንተ ነው የሚያመዝኑት። አንተ ሁሉን ነገር ማኔጅ የማድረግ ኃላፊነት ይኖርብሃል። የፍቅር ግንኙነት ላይ አላደለህ ኃላፊነት አለ፣ ምንም ጥያቄ የለውም። መገናኘት፣ ማውራት፣ ጊዜ ማሳለፍ፣ አንዳችሁ ለሌላኛችሁ ደስታ መጣር፣ መሞከር፣ መተጋገዝ፣ እነዚህን ሁሉ ኃላፊነቶች ሙሉ በሙሉ አንተ የምትወጣ ይሆናል። ከእሷ ምንም የማታገኝ ነው ማለት ነው የሚሆነው። ያለ እነዚህ ደግሞ መቆየት፣ የፍቅር ግንኙነቱን ማስቀጠል አስቸጋሪ ስለሚሆንብህ እንግዲህ እንደዚህ አይነት ሴት ከገጠመች እኔ ቅርብ ባይነኝ። ስለዚህ እነዚህ ሰባት ነገሮች ካያችሁ በጣም ሲሪስ ሆኑ። ይሄ ቀልድ አይደለም። ይሄ መስፈርት ማውጣት እንትን የመልቀምም ጉዳይ አይደለም። መጠንቀቅ ነው ራሳችሁን ከምን አይነት ሰው ጋር እንደምትሆኑ ለነጋችሁ፣ ምን አይነት ሰው ወደ ህይወታችሁ እንደምታስገቡ መምረጥም ጭምር ነው ስላለብቻ ስላለ ብቻ ቆንጆ ስለሆነች ብቻ ሰዎች ከውጭ አይተው በራሳቸው መመዘኛ ጥሩ ሰው ናት ጥሩ ሴት ናት ስላሉ ብቻ የምትገቡበት መሆን የለበትም። የፍቅር ግንኙነት ላይ ያለው መመዘኛ የራሱ መመዘኛ አለው። እንዳልኳችሁም እነዚህ ባህሪዎች ያስ ፈልጋሉ ሌሎች ሰዎች ደግሞ በተለምዶ ጥሩ ብለው የሚሏቸው የራሳቸው ነገሮች ይኖራሉ ከውጭ የሚታዩ ማለት ነው ሶ እነዚህ ነገሮች በደንብ ልብ ብላችሁ አስተውሉ የዛሬው ቪዲዮ ይህንን ይመስል ነበር እንዴት አገኛችሁት እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ እዚህ ድረስ መጥታችሁ ቪዲዮ ተመችቷችሁ ዋው ናፊ እናመሰግናለን እያላችሁ ላይክ ሳታደርጉ ልትወጡ ስትሉ ተይዛችኋል ሁላችሁም ቪዲዮ ላይክ አድርጉት በነገራችን ላይ ብዙ ጊዜ ላይክ አድርጉ ምላችሁ ላይክ በተደረገ ቁጥር ቪዲዮ ለብዙ ሰዎች ዩቲዩብ አልጎሪዝም እንዲደርስ ስለሚያደርገው ነው ስለዚህ ሁልጊዜ ኔ ቪዲዮች ስታዩ ላይክ አድርጋችሁ ጀምሮ በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ያላደረጋችሁ ይሄን ቆንጆ ቤተሰብ ያልተቀላቀላችሁ ካላችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰባችንን ተቀላቀሉ ሁላችሁንም ውድድ አረጋችኋለሁ ቻው